የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ብሔራዊ ጥቅምን ማስጠበቅ የሚቻለው በምርምርና በትግበራ የዳበረ አቅም መፍጠር ሲቻል እንደሆነ ተገለጸ። የመከላከያ ዋር ኮሌጅ ለኢትዮጵያ መከላከያ ዩኒቨርሲቲ አመራሮች በምርምርና ልማት እንዲሁም በመከላከያ ተቋማት ተግዳሮቶችና ተሞክሮች ላይ ያተኮረ የግንዛቤ ማስጨበጫ ሰጥቷል። የኢትዮጵያ መከላከያ ዩኒቨርሲቲ ከመከላከያም አልፎ ለሀገራዊ ጥቅም አቅም መፍጠር በሚያስችል የመማር ማስተማር ሂደትን ውጤትን መሰረት ያደረገ ምርምርና የቴክኖሎጂ ሽግግር ፋይዳ ባለው መልኩ እንቅስቃሴ እያደረ እየተደረገ እንደሚገኝም ተገልጿል። ጥናታዊ ጽሑፉን ያቀረቡት የኮሌጁ ጥናትና ምርምር ዲን ዶክተር ስራው ደማስ በምርምርና ልማት በፖሊሲ የተደገፈ ተከታታይነት ያለው ሙከራ በማድረግ ችግር ፈቺ ምርትና ምርታማነትን ማፋጠን እንደሚቻልም አንስተዋል። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጄኔራል ቦልቲ ታደሰ የወደፊት መሪዎችን ለማዘጋጀትና ተልእኮን ለማሳካት በሚያስችል መልኩ በአሰራር የታገዘ የምርምርና ልማት ተቋማት መገንባት እንደሚገባም ነው ያስታወቁት። በመከላከያ ስር ያሉ ተቋማት ተቋማትና የስራ ክፍሎች ራዕይና ተልኳቸው በመነሳት ያላቸው የአሰራር ስርዓትና አደረጃጀት አመላካች ጥናቶችና ምርምሮችን ትኩረት ሊሰጥባቸው እንደሚገባም ነው የገለጹት። በመከላከያ ያሉ ተቋማት ለምርምር ያላቸው ምልከታ ከፍተኛ ቢሆንም ወደ ተጨባጭ ስራ ለመግባት ግን ጥረት እንደሚያስፈልግም አመላክተዋል። መከላከያ ሰራዊታችን ለህዝብና ለሀገር ቅድሚያ ሰጥቶ የህይወት መስዋዕትነት እየከፈለ ሀገረ መንግስት የሚያስቀጥል ተቋም እንደመሆኑ መጠን ምርምሮችን ወደ መሬት በማውረድ የሀገር አለኝታነቱን ማረጋገጥ የሚችልበት አቅም እየገነባ ነው ያሉት ደግሞ የኢትዮጵያ መከላከያ ዩኒቨርሲቲ ኮማንዳንት ብርጋዴር ጀነራል ከበደ ረጋሳ ናቸው። የመከላከያ ዋር ኮሌጅ በተለያየ ቦታ ለሚገኙ የመከላከያ ተቋማት አመራሮች በምርምርና ልማት በመከላከያ ተግዳሮቶች እና ተሞክሮች በሚል ርዕስ የግንዛቤ ማስጨበጫ ትምህርት በመስጠት ላይም ይገኛል። በታላቁ ህዳሴ ግድብ አካባቢ የጠጠር መንገድ ስራ ተጀመረ። በመከላከያ መሀንዲስ ዋና መምሪያ የኮንስትራክሽን መምሪያ ኃላፊ ብርጋዴር ጀነራል ያደታ አመንቴ በታላቁ ህዳሴ ግድብ አካባቢ በመንጌ ወረዳ የጠጠር መንገድ ስራ አስጀምረዋል። የታላቁ ህዳሴ ግድብ ውሃ በሚተኛበት አካባቢ ለተነሺ ህብረተሰብ በቤንሻንጉል ጉሙዝ ክልላዊ መንግስት ስር የሚገኙ ሶስት ዞኖችና ሶስት ወረዳዎች የሚያገናኝ ደረጃውን የጠበቀ የጠጠር መንገድ ግንባታ መሆኑንም ገልጸዋል። አጠቃላይ የፕሮጀክቱ ርዝመት ሁለት መቶ 77 ኪሎ ሜትር ሲሆን መንገዱ ለህብረተሰቡ ከፍተኛ ጥቅም የሚሰጥ መንደሮችን ከወረዳዎች ጋር እንዲሁም ወረዳዎችን ከዞኖች ጋር የሚያገናኝ እንደሆነም አመላክተዋል። ፕሮጀክቱን ለአካባቢው ማህበረሰብ ስራ ከመፍጠር ጀምሮ ሲጠናቀቅ ለሰራዊቱ አገልግሎት ከመስጠት ባሻገር ለአካባቢው ህዝብ ዘርፈ ብዙ ጥቅም የሚሰጥ ግዙፍ ፕሮጀክት መሆኑን ተገንዝበው ነዋሪዎች አስፈላጊውን ድጋፍ እንዲያደርጉም ጀነራል መኮንኑ ጠይቀዋል። ከውጭ የመከላከያ ሰራዊት የተገነባበትን ህዝባዊ ባህሪ በተሰማራበት ቀጠና ሁሉ አጠናክሮ ቀጥሏል። በደቡብ ሱዳን ሴክተር ኢስት የሚገኘው የሃያኛ ሞተራይዝድ ሰላም አስከባሪ ሻለቃ ለቦርስቴት ጠቅላላ ሆስፒታል የመድኃኒትና የምግብ ድጋፍ አድርጓል። በድጋፍ ርክክቡ ወቅት የተገኙት የሃያኛ ሞተራይዝድ ሰላም አስከባሪ ሻለቃ ምክትል አዛዥ ላስተዳደር ሌተናል ኮሎኔል ደሳለኝ ሳህለ የኢትዮጵያ ሰላም አስከባሪ ሰራዊት በአህጉራዊና ዓለም አቀፋዊ የሰላም ማስከበር ተልእኮች ላይ ተምራጭ ካደረጉት ስራዎች ውስጥ በየትኛውም ቦታ የተገነባበት ራስበ ባለቤት ለህዝብና ለሀገር እሴቱን ህዝባዊ ባህሪውን ተላብሶ ተልኮውን መፈጸም መቻሉ ነው ብለዋል። ሰላም አስከባሪ ሰራዊት የተሰጠውን ማንኛውም ተልኮ መልካም ባህሪን ተላብሶ በጥብቅ ዲሲፕሊንና በብቃት መወጣት እንዲችል ተደርጎ የተቀረጸ መሆኑን የጠቀሱት ሌተናል ኮሎኔል ደሳላኝ ሳህለ ህዝባዊነታችንን የሚያጎሉ ቀጣይነት ያላቸው በርካታ የድጋፍ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። የቦርድ ጠቅላላ ሆስፒታል ሜዲካል ዳይሬክተር ዶክተር ቦልቻው በበኩላቸው የኢትዮጵያ ሰላም አስከባሪ ሰራዊት በተለያዩ ጊዜያቶች በማ ማህበረሰብ ውስጥ ያሉ ችግሮችን ለመቅረብ በባለቤትነት ከመስራቱ በተጨማሪ ከማህበረሰቡ የሚቀርቡለትን የድጋፍ ጥያቄዎች በአፋጣኝ ምላሽ መስጠት በመቻሉ ለሰላም አስከባሪ ሰራዊት የላቀ ምስጋናም አቅርበዋል። የዩትዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት የሀገር ውስጥና የውጭ መረጃዎቻችን እየተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆንላችሁ።